ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን በአዲስ መረጃ ተገናኝተናል እንግዲህ በዛሬው እለት ቆይታችንን የምናደርገው በምንያማር ላይ በተከሰተ ከባድ የመሬት መንቀጥቀጥ በጣም በርካቶች አልቀዋል ምንያማር ብቻ አይደለም ሌሎች ሀገራትንም ነክቷል ይሄ የመሬት መንቀጥቀጥ ምክንያቱም 7.2 በሬክተር ስኬል ነው የተመዘገበው የከፍተኛ የሆነ እልቂትን ያስከተለ እጅግ በጣም ትልቅ የሆነ መነጋገሪያ ርዕሰ ጉዳይ ሆኗል ማለት ነው አንዱ ደግሞ ምን የተመለከተ ነው። ይሄ ለእኛ ሀገርም ጠቃሚ ነው ብለን ስላመንን ነው ወደ እናንተ ያመጣ ነው ማለት ነውና፣ አዶለሰንስ የተባለ ፊልም አለ። የብሪትሽ ፊልም ነው። ብሪትሽ እንግዲህ እንደሚታወቀው ብዙ ጊዜ ወንጀል ነክ የሆነ ፊልም ትሰራለች። በዚህ ላይ ደግሞ በጣም በተለይ ደግሞ ወጣቶቿ ላይ ያላት አቋም ወይም ደግሞ ያንን ገጸ ባህሪ ወክለው የሚጫወቱ ወጣቶቿ ላይ ያላት ይሄ ባህልን ሃይማኖትን ያላማከለ ነገር ነው እና ይሄ በጣም አደገኛ ስለሆነ በተለይ ደግሞ አሁን እኛም ሀገር በሚዲያ በማህበራዊ ሚዲያ ስላልተዋወቁ ብዙ ህይወታቸው የተመሰቃቀሉ ልጆች ስላሉ ይሄ ነገር በጣም ጠቃሚ ነው ብለን ስላመንን ነው ወደ እናንተ የምናደርሰው ማለት ነው። ቤተሰባችን ያልተቀላቀላቸው አድማጭ ተመልካቾቻችን ሰብስክራይብ በማድረግ የዶላር ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ጋብዛችኋለን። እንደተለመደው ደግሞ በከበረ ስጦታችሁ ላይክ፣ በኮመንት በሼር እስከ መጨረሻው አብራችሁን ዝለቁ። መረጃውን ከአክሱም ቲዩብ እኔ ሮማን ጸጋ ያደርሳችኋለሁ። ሰናይ ቆይታ ይሁንላችሁ። እንግዲህ አዶለሰንስ መርዛማ ወንድነትን የሚያበረታቱ ድረገጾችን መነጋገሪያ ያደረገ ፊልም ሆኗል። ይሄ አዲስ ፊልም ማለት ነው አሁን ሪሊስ የተ ደረገ ነው። በቅርቡ በኔትፍሊክስ የተለቀቀው ፊልም አዶለሰንስ አነጋጋሪ ሆኗል እና የ13 ዓመት ታዳጊ አብረው የምትማረስ ሴትን ለምን ይገድላል የሚል ጥያቄ ያጫረ ነው። ለዚህም ጥያቄ ከተሰጡ መልሶች አንዱ ወንዶች ትስስር የሚፈጥሩበት የበይነመረብ ቡድን የሆነው ማኖስፊር ነው። ይህ ማኖስፊር የሚለው ቃል ለመጀመሪያ ጊዜ ጥቅም ላይ የዋለው እንደ አውሮፓውያን የዘመን ቀመር በ2009 ነው። ወንዶች መወቅራዊ ኃይል አጥተዋል ብለው ከማመን ጀምሮ አክራሪ ጾተኛ የሆኑ አመለካከቶችን በእነዚህ የበይነመረብ ቡድኖች ይንሸራሸራሉ ይችላሉ ማለት ነው እና በእነዚህ ድረገጾች፣ የበይነ መረብ አምዶች መርዛማ ወንድነትን የሚያበረታቱና የሴቶችን የኩልነት ጥያቄን የሚያጠለሹ መረጃዎችን ይጋራሉ፣ ጸረ ፌሚኒዝም የሆኑ አመለካከቶችንም ያስተላልፋሉ። ማለት ነው እና ይህ አካሄድ እንግዲህ ከበይነ መረብ ወደ ገሃዱ ዓለም ተሻግሮ በርካቶች ጋር እየደረሰ ይገኛል። የማህበራዊ የሚዲያ አልጎሪዝሞችም ይህንን አክራሪ ይዘት ወደ ተጠቃሚዎች እየገፉት እንዳሉ ነው መረጃውም ያሳየው። ማኖስፌር ከዚህ ቀደም ከነበረው ተደራሽነት ከፍ እያለ መጥቷል። እንደ አንድሬው ቴት ያሉ ተኛ ተጽዕኖ ፈጣሪዎችን ከማኖስፌር መስፋፋት ጀርባ ይገኛሉ ማለት ነው እና ይሄ አዶለሰንስ የተባለው ፊልም ጸሐፊ ጆን ትሮን ነው። በማኖስፌር ድረገጾች የሚዘዋወሩ መረጃዎችን ተከታትሏል እና መረጃው ሰዎችን የሚስብ እንደሆነ ማወቅጭ እያለው ጉዳዩ የአንድሪው ቴት ብቻ ሳይሆን ዓለም አቀፍ ቅርጽ የያዘ ነው ይላል ፀሐፊው ማለት ነው እና ተንታኞች ደግሞ እንደሚሉት በማህበረሰብ ውስጥ የተፈጠረውን ቀውስና የምጣኔ ሀብት ውድቀትን በመጠቀም ወጣቶችን በተጽዕኖ ፈጣሪዎች ኢላማ እየተደረጉ ነው ይላል። 19 ሰባዎቹ የፌሚኒዝም ንቅናቄ እኩልነትና መድሎን በመቅረፍ ላይ ያተኮረ ነው። በወቅቱ የፌሚኒዝም ወንዶችን ንቅናቄ መሪ በመሆን የታወቀው አሜሪካዊው የመብት ተሟጋች ዋረን ፋረል ነው። የጾታ ሚና እንዲሁም ደግሞ አባታዊ ስርዓት ወንዶችን የሚጎዳ ነው በሚል ለወንዶች መብት በመቆም የፌሚኒስት ንቅናቄን በመደገፍ የሚታወቅ ነው ይሄ ሰው። ሆኖም ግን በወንዶች እና ሴቶች ላይ የሚደርስ ጥቃትን በመቃወም የሴቶች መብት ተሟጋች ድምጻቸውን ሲያስተጋቡ ሁለቱ ንቅናቄዎች መካከል ክፍተት እንደተፈጠረ ፕሮፌሰር ደቤኝ ትናገራለች። ፕሮፌሰር ደቢ ማኖስፌር ላይ እናት ያደረገች ፕሮፌሰር ናት። ዋረን ፋረል የፌሚኒስቶች ጥያቄ እኩልነት ሳይሆን ሀያልነት ነው ማለቱ በርካታ ወንድ ተከታዮች እንዲያገኝ አስችሎታል ማለት ነው። ቤንስ ሊበሬሽን ሙቭመንት ሲል የጀመረው ንቅናቄ ታዲያ ከፌሚኒዝም በተቃራኒ የቆመ ሆኖ ነው የተገኘው። በ1990ዎቹ የጻፋቸው መጽሐፍቶች ወንዶች ተጨቁነዋል፣ የቤት ውስጥ ጥቃት በሴቶችና በወንዶች ላይ የሚደርሳል፣ የወንዶችና የሴቶች እኩልነት ተከፍ ተከፋይነት ያልተረጋገጠው በሴቶች ምክንያት ነው የሚል ይዘቶች ያሏቸው ናቸው ማለት ነው ይሄ መጽሐፎቹ እነዚህ ይዘቶች ናቸው ታዲያ በበይነ መረብ ላይ ለማኖስፌር መነሻ የሆኑት በ1990ዎቹ ኢንተርኔት እየተስፋፋ ሲሄድ የወንዶች መብት ተሟጋች የበይነ መረብ ገጾች በመክፈት መገናኘት ጀምረዋል መጀመሪያ ላይ እነዚህ የበይነ መረብ ቡድኖች እንብዛ መርዛማ አልነበሩም የፍቅር ጓደኛ ፈልጎ ማግኘት ያልቻለች የተመሳሳይ ጾታ አፍቃሪ ሴ የበይነ መረብ ቡድን ፈጥራ ነበር ማለት ነው እና ያለፈቃዳቸው ከፍቅር ግንኙነት ውጭ የሆኑ ሰዎች የሚጋሩበት ነበረ ማለት ነው እና ገጹን እንደ አውሮፓውያን ዘመን ቀመር በ2018 የከፈተችው ተማሪ ለቢቢሲ እንዳለችው ገጹ ለሁለት ሰዎች ክፍት ነበር። ሆኖም ግን ብዙም ሳይቆር በገጹ ጾተኛ ምልከታዎች መሰንዘር ጀምሮ የፍቅር ጓደኛ ከማጣት ጋር በተያያዘው ያለው ፈተና ለመወያየት የተከፈተውን ገጽ በመጠቀም ወንዶች ሴቶችን ለመውቀስና ለማጠልሸት ነው የተጠቀሙበት፣ ይህን ገጽ ማለት ነው። ወንዶች ሴቶችን ለመማረክ መጠቀም ያለባቸውን መንገድ መነጋገር ጀምሩ። ራሳቸው ደግሞ አልፋስ በማለት ወንድነታቸውን እንደ ኃይል መቁጠር ቀጠሉ ማለት ነውና እነዚህ ድረገጾች በጊዜ ሂደት ጾተኛ መሆናቸውን ዶክተሯ ትናገራለች። መቼ ዶክተር እንግዲህ ሱጊራ የበይነ መረብ ወንጀል ባለሙያ ናት። በማኖስፌር ታሪክ ላይ መጽሐፍ የሚያሳተመች እንስት ናት። መጀመሪያ ላይ ሴቶችን ማግኛ መንገዶችን ይወያዩ ነበረ። ይሄ ደግሞ ሴቶች በራሳቸው ላይ መወሰን መብታቸውን የሚገፍ ነው። ሴቶችን ቢ ማለት መብታቸው ይነጥቃል ትላለች ባለሙያ ና በፌስቡክ ዩቲዩብ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ መረጃ በመለዋወጥ ማኖስፌር እየተስፋፋ ና ስር ያሳደደ እንደመጣ ነው የምትናገረው። ወንዶች ፍቅረኛ የማግኘት እድላቸው ጠባብ እንደሆነ በእነዚህ ገጾች ላይ ይነገራል ማለት ነው። እና አዶለሰንስ ፊልምን የሚያሳየውም ታዲያ ይህንን ነው። 80 ሴቶች 20 ወንዶች እንደሚማርኳቸው በነዚህ ገጾች ላይ ይስተጋባል ማለት ነው። ይህም 80 ለ20 ሩል ህግ በሚል ይታወቃል ማለት ነው። ይህ አስተሳሰብ መነሻውን ያደረገው በተዛባ ምልከታና ዳሰሳ ላይ ነው። ፕሮፌሰር ደቢ እንደምትለው እነዚህ ገጾች ጸረ ፌሚኒዝም በማድረግ አደገኛ አካሄድ ጀምረዋል። ሴቶች ማለፍ የማይችሉትን ድንበር አለ የሚል የተዛባ ምልከታን ያስተጋባሉ ስትል ነው ይቺ ፕሮፌሰር የምታስረዳው። ለአውሮፓውያኑ የዘመን ቀመርም በ2014 ሴቶች ላይ የጥላቻ ማስፈራሪያ ዘመቻ ተከፍተውበታል። በዚህ ገጽ ላይ ና ጌም መጫወቻ ና ሌሎች የበይነ መረብ ገጾች ላይ የነበረው ዛቻ ወደ ገሃዱ ዓለም ተሻግሮ ሴቶች ላይ አካላዊ ጥቃት ማድረስ ጀምረዋል ማለት ነው። እና በካሊፎርኒያ የ22 ዓመት ወጣት ሴቶች አልፈልግህም ብለውኛል በሚል ሴቶችን ለመቅጣት ሲል ስድስት ሰዎችን ገድሎ 13 ሰዎችን ያቆሰለ ወንድ አለ። የበይነ መረብ ገጾቹ እያደረሱ ያሉት ጉዳት በገሃድ የታየበት ይሄ ትልቅ ክስተት ነው ማለት ነው። እና ዶክተሯ ሊሳ ማለት ነው እንደምትለው እነዚህ ጥቃቶች የበይነመረብ ገጾቹ የበለጠ እየተጠናከሩ እንዲሄዱ ነው ያደረጉት። በሚገርም ሁኔታ ማለት ነው እና ሴቶች ሲገደሉ በእነዚህ ገጾች ደስታቸውን ይገልጻሉ ትላለች ዶክተር ሊሳ። እንግዲህ እዚህ ጋር ነው ልብ ልትሉ የሚገባው ሴቶች ሲገደሉ በእነዚህ ገጾች ደስታቸውን ይገልጻሉ ትላለች። ጾተኛው አንድሪው ቴፕ በእነዚህ ገጾች የሚዘዋወሩ መረጃዎችን በአጭር ቀንጭቦ በማጋራት ተቀባይነታቸው እንዲጨምር አድርጓል። ግለሰቡ በዩናይትድ ማርኬቲንግ እንግዲህ በወሲባዊ ጥቃት የተከሰሰ ሰው ነው። በማኖስፌር ላይ የሚዘዋወሩ መልእክቶች ከአካል ብቃት እንቅስቃሴ የግል ጤና አጠባበቅ ጋር በማስተሳሰር ለመግፋት ይሞክራል። ውስብስብ ለሆኑ ጉዳዮችም ቀላል መፍትሄ በማቅረብ ምርቶች የሚሸጡባቸውም ገጾች ናቸው። በነገራችን ላይ ይሄ ነገር ብቻ የምንሸራሸርበት አይደለም ማለት ነው እና ዶክተር ዲሳ እንደምትለው ታዲያ ተጽዕኖ ፈጣሪዎች እነዚህን መርዛማ መልከታዎች በርካቶች ጋር የሚደርሱትም በዚህ መንገድ ነው። ምክንያቱም ሌሎች ነገሮችንም የሚያሳልጥ ነው ይሄ ድረ ገጽ ማለት ነው። ይሄ እንግዲህ የሌሎችን ትኩረት መሳቢያ መሆኑ ነው። ማኖስፌር ፆተኛ ሴት ጠለ ብቻ አይደለም። በነገራችን ላይ ራስን ማሻሻያ እና ራስን መገንቢያ መንገድ ሆኖ ነው የሚቀርበው፣ ስትል ነው የምታስረዳው ዶክተሯ። ማህበራዊ ትስስር ለሌላቸው ወንዶች እንደ መገናኛ ሆኑ በማገልገል ወንድ መምሰል ያለበት ይህንን ነው የሚል አደገኛ መልእክት የሚያስተላልፍ ነው። ስለ ብቸኝነት፣ ስለ ድባቴ፣ ስለ ጭንቀት የሚያወሩበት ቦታ ያቱ ወንዶች ወደነዚህ እነዚህ ቡድኖች እንዲከላከሉ የሚገፋፋ ነው ይሄ መስመር ማለት ነው። እና አዶለሰንስ ፊልምም ታዲያ የጻፈው ጃክቶርን ለቢቢሲ እንደገለጸው የፊልሙ ማጠንጠኛ ንድነትን ማዕከል አድርገው መረጃ የሚገፉ ተጽዕኖ ፈጣሪዎች ናቸው ይላለና፣ በተለይ ደግሞ ታዳጊ ወንዶች የዚህ መረብ ኢላማ ናቸው። የፊልሙን ዋና ገጸ ባህሪ እንደ ምሳሌ በመጥቀስም ጸሐፊ ፊልሙን እንዲህ ይገልጸዋል። ወላጆች አልተረዱትም። የትምህርት ስርዓት አልደፈረውም። የሚከታተለውን መረጃ የትምህርት ስርዓቱ አላወቀለትም። ቤተሰቡ እንደማንኛውም ቤተሰብ ነው። ህይወቱም ከአብዛኞቻችን እውነታ የተለየ አይደለም። ነገሩን የበለጠ አሳሳቢ የሚያደርገው ይህ ነው። ማንኛችንም ላይ ሊከሰት የሚችል መሆኑ የሚያሰጋል ብሏል። ማለት ነው፣ በጣም መነጋገሪያ ሆኗል። ማለት ነው። ታዲያ ወደ ሀገራችንም ስንመጣ በጣም በርካቶች ህይወታቸውን የሚያጡበት ሀብት ንብረታቸውን የሚያጡበት በይነመረብ ከሚተዋወቁ ሰዎች ጋር ነው። ፊዚካላም ኢሞሽናሌም ቶርችም የሚደረጉበት ሆኗል። አሁን ማህበራዊ ሚዲያ ማለት ነው። እና በርካቶችም ማንነታቸውን በደንብ ይገልጣሉ። ማንነሽ ከየትነሽ ብሮ መጠየቅም አያስፈልግም። ዛሬ ላይ ምን በልታ እንዳደረች እንኳን የሚታወቀን ስ ተበዛለች ማህበራዊ ሚዲያ ላይ፣ በወንዶችም በኩል እንዲሁ ማለት ነው። እና ገመናችንን እየገለጥን ሚስጥራችንን እያወጣን በሄድን ቁጥር ህይወት ምን ያህል አስቸጋሪ እንደምትሆን ያሳያል ማለት ነው ይህ መረጃ። እንዲሁም ደግሞ በርካቶች ለህይወታቸው መጥፋት ምክንያቱም በፌክ ማንነት ነው፣ ሰዎችን የሚተዋወቁት አብዛኞቹ በማህበራዊ ሚዲያ ላይ ትኩረትንም ለማግኘት እውቅናንም ዝናንም ለማግኘት እንዲሁም ደግሞ የተቃራሚውን ሰው ገንዘብ፣ ሀብት፣ ንብረት ሁሉንም ነገር ለመቀማት እንዲሁም ደግሞ ስምንም ለማጠልሸት ይጠቀሙበታል። ለምሳሌ የራቁት ቪዲዮ ይላላካሉ፣ እዛው ኦንላይን ሆነው ደግሞ አልባሌ ነገሮችን ያደርጋሉ። ይህ ነገር ታዲያ ወደ ህዝብ ሲወጣ ከፍተኛ ደንጋ ጥንቃቄ ውስጥና ድባቴ ውስጥ ዲፕሬሽን ውስጥ ይገባሉ ማለት ነው። ይህም ማለት ከባህልም ከሃይማኖትም ከሞራልም አንጻር በጣም የወደቀ ተግባር ስለሆነ ነው ብዙዎች ህይወታቸው የሚመሳቃከለው ማለት ነው። ሁላችንም ልብ ልንለው የሚገባ መረጃ ነው። ወደ ቀጣዩ መረጃ እንለፍ። ወደ ምንያማር ይወስደናል። ቀጣዩ መረጃችን በምንያማር እንግዲህ በርካታ ህዝቦች አልቀዋል። ቻይና ታይዋን ከፍተኛ ጉዳት አስተናግደዋል። ቻይናና ታይዋንም፣ ህንድ፣ ፓኪስታን፣ ባንግላዴሽ ጨምሮ የዚህ አደጋ ሰለባ ናቸው። ማለት ነው። በማይናማር እንግዲህ በርካታ እልቂት ነው የተከሰተው። ሌላው በእንግሊዝ ሰማይ ላይም አስፈሪ ብርሃን ታይተዋል። ይሄ በጣም በርካቶችን ያስደነገጠ ነው። ምክንያቱም ኢትዮጵያን ጨምሮ የበርካታ ዓለም ሀገራት ሰማይ ላይ እንደዚህ አይነት ብርሃኖች ታይተዋል ሁለት ሶስት ጊዜ። እኛም ይህንን መረጃ ሰርተንበት ነበረ። ይህም የእንግሊዙ ጉዳይም በጣም በርካቶችን ያስጨነቀ ጉዳይ ሆኗል። በእርግጥ እስካሁን ይሄ ነው የተባለ ነገር ይፋ ባይደረግም በርካቶች ግን ይሄ የዳግም ምጽአት ምልክት ነው አለማችን እያስተናገደች ያለችው ነገር እያሉ መረጃዎችም እያጋሩ ነው የሚገኙት። ሳይንቲስቶች እንግዲህ ይህንን መረጃ እስካተናገርንበት ጊዜ ድረስ እስካሁን ያሉት ነገር የለም ማለት ነው። ግን በርካቶችን ያስፈራ ክስተት ሆኗል። ለእንግሊዝ ሰማይ ላይ የታየው አስፈሪ ብርሃን ማለት ነው። ያው ኢትዮጵያችንንም ጨምሮ በተለያዩ አለማት ላይ የማይገመቱ ያልተጠበቁ ወይ ደግሞ ያልተለመዱ አንዳንድ በጣም እሳት የሚመስሉ ሌሎቹ ደግሞ በአይን ራሱ ለማየት በጣም የሚከብዱ ከፍተኛ ከፍተኛ ብርሃን ያላቸው ነገሮች እየተከሰቱ ነው ያሉት። እንግዲህ ይህንን ነገር በጣም በርካቶች በእርግጥ ከሃይማኖትም ከሳይንሱም አንጻር እነ መጋቤ ሐዲስ ዶክተር ሮዳስ ታደሰን ጨምሮ ብዙ ትንታኔዎችን ያወጡበት ነው። ይሄ የአሁኑ የእንግሊዙ ክስተት ግን እስካሁን ድረስ የተባለ ነገር የለም። መረጃውን ወደ እናንተ እስከምናደርሰው ግን በመሀል ደግሞ አዲስ ነገር ካለ እናሳውቃቸዋለን። አሁን ወደ ማይናማር እንሄድ። የማይናማር እንግዲህ በትላንትና ሁለት ነው መጋቢት 19 በኛ 2017 የተከሰተው ይሄ የመሬት መንቀጥቀጥ በማይናማር በሬክተር ስኬል 7.7 የተመዘገበ ከባድ የመሬት መንቀጥቀጥ ነው የተከሰተው። የዩናይትድ ስቴትስ የጂኦሎጂካል ሰርቬይ እንደገለጸውም 7.7 በሬክተር መጠን የተመዘገበ ኃይለኛ የመሬት መንቀጥቀጥ በማይናማር ሳጋንግ ክልል ነው የተከሰተው። ዳግመኛ ደግሞ ከ12 ደቂቃ በኋላ 6.4 በሆነ መጠን የመሬት መንቀጥቀጡ ተከስቷል። የሳጋንግ ክልል በሀገሪቱ ሰሜናዊ ምዕራብ ክፍል ውስጥ የሚገኝ ሲሆን ከአምስት ሚሊየን ህዝብ በላይ ያለበት ነው። አሁን ድረስ ወደ 47 ሰዎች የደረሱበት አይታወቅም፣ ሲል ነው አናዶሉ በሰበር ዜናው እያስነበበው። በርካቶችም ሞተዋል፣ እርግጠኛ የሆነ አሃዝ አልወጣም። በታይላንድ ባንኮክ በመገንባት ላይ ባለ ባለ 30 ፎቅ ከፍታ ያለው ህንፃ ማይናማርን ባናወጠ ኃይለኛ የመሬት መንቀጥቀጥ ሙሉ በሙሉ ፈራርሷል። ይህም ቪዲዮ ደግሞ ቫይራል ወጥቷል። በጣም በርካቶች እየተቀባበሉት ነው። በጣም በርካቶችም ያስለቀሰ በጣም ያሳዘነ ክስተት ነው ነው ማለት ነው። ኢትዮጵያውያንም አሉ ህክምና ላይ ሳይቀር የነበሩ እዛ አካባቢ ላይ ምስክርነታቸውን ወጥተው ሲሰጡ ነበረ። እንዴት እንደተረፉ እንዴት አስፈሪ እንደነበረ እየተናገሩ ነበረ። ሐበሾች ኢትዮጵያውያኖችም እዛ ነበሩ ማለት ነው። እንግዲህ የመሬት መንቀጥቀጥ ሀገራችንን ጨምሮ በጣም አስጊ ሁኔታ ላይ ነው አሁን ያለ ነው ማለት ነው። እንግዲህ ይሄ የመሬት መንቀጥቀጥ ሬክተር ስኬሉ ሰባት ነጥብ ሰባት ተብሎ ነው የተመዘገበው በምዕራብ ምንያማር ነው ከባንግላዴሽ ና ህንድ ድንበር አካባቢ ማለት ነው። ርዕሰ ከተማዋ በማንዳሌና ቻውክ ከተሞች አካባቢ ጥልቀቱም ደግሞ 10 ኪሎ ሜትር ነው። ይሄም በጣም ከፍተኛ ጉዳት እንደሆነ አመላካች ነው። ሞት እንግዲህ አሁን ይህንን እየሰራሁላችሁ እያየሁኝ ነው። ሰበር ዜናዎች እየወጡ ነው። ከመቶ ሀያ በላይ ሰዎች እንደሞቱ ተነግሯል። አካባቢው እንዳልኳቸው በማይናማር ባንግላዲሽና ህንድ ድንበር አካባቢ ነው። ከአንድ ሺህ በላይ ሆኗል ደግሞ የተጎዱትም ማለት ነው። ይህንን ዜና እየሰራሁላችሁ ያለውኝ አሁን ሰበር ዜናዎች እየወጡ ያሉት ሲመጣ ግዙፍ ሚዲያዎች እያወጡት ነው ያሉት። እንግዲህ አሁን አሃዙ ከፍ ሌለም ይችላል። ለጊዜው ግን አንድ መቶ ሀያ ሰዎች አስገሬን ተገኝተዋል ተብሏል። የተጎዱት ደግሞ ከአንድ ሺህ በላይ ሰዎች ሆነዋል ተብሏል። የንብረትም ጉዳት ያየሁት ነው። በምን ያማር ወደ አምስት መቶ ቤቶችና ህንፃዎች ወደ መሬት ገብተዋል የተባለው። በባንግላዴሽ ሮንግፑር እና ሌሎች ድንበሮች ከተሞች የመኖሪያ ቤቶችም እንዳልነበሩ አመድ ሆነዋል። በህንድ ሚዞራም እና አሰማ የመንገድና የመስመር ዝርጋታ ያሉባቸው የመብራቱ ሌሎችም መሰረተ ልማቶች እንዳሉ እንደተበላሹ ነው የተነገረው ማለት ነው። በነገራችን ላይ ካደጋው በኋላ ሌላም እንደገና ደግሞ ለሶስተኛ ጊዜ አራ አምስት ሬክተር በድጋሚ ደግሞ መሬት ተንቀጥቅጣለች። በአንዳንድ አካባቢዎችም የመሬት መንሸራተት እነሱ እንደሚሉት ለአንድ ስላይድ ተፈጥሯል ማለት ነው። እና በጣም በርካታ ጉዳቶች ናቸው በማንዳሌ እና በቻውክ አካባቢዎች የተፈጠሩት። የመንግስት የእርዳታ ስራዎችን እየተገበሩ ነው። አሁን የእርዳታ አካላትም በአካባቢው ላይ ያሉ ባንግላዴሽ ስንመለከት እንግዲህ የገፈቱ ቀማሽ ሆናለች። በሩንግፖር እና ድንበር ከተሞች ውስጥ የቤት ጉዳት የተከሰተባት ሆናለች። ህንድ ሰሜን ምስራቅ ክልሎች በሚዞራምና አስማ የንብረት ጉዳት ተመዝግቧል። ቻይና ዩናን ክልልም በድንበር አካባቢ ትንሽ ንዝረቱ እንደተሰማ ነገር ግን ከፍተኛ ጉዳት እንዳልተመዘገበ ነው የተነገረው ማለት ነው። ዓለም አቀፉን ምላሽም ስንመለከት በዩኤንና በሌሎች እርዳታ ድርጅቶች የምግብ የጤናና የመጠለያ እርዳታ እንደተዘጋጀ ተነግሯል። ህንድና ቻይና የመጀመሪያ ደረጃ ሕክምና እርዳታ እንደላኩ ነው መረጃው የሚያሳየው። እና እንግዲህ አልጀዚራን እና ሌሎችን በጣም ግዙፍ ሚዲያዎች ይህንን መረጃ እየተቀባበሉት ነው ያሉት። ለሞቱት ነፍስ ማር፣ ለተጎዱትም እግዚአብሔር መጽናናትን ይስጣቸው ለማለት እንወዳለን። ውድ ቤተሰቦቻችን፣ መረጃዎቻችን ለዛሬው እነዚህ ናቸው። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።